በአማራ ክልል በጸጥታ ችግሮች ምክንያት ባለፉት ተከታታይ የትምህርት ዘመናት በሚሊዮኖች የሚቆጠሩ ህጻናት ከትምህርት ገበታቸው ውጭ ሆነው መቆየታቸውን መረጃዎች ይጠቁማሉ። የዘንድሮውን የ2018 የትምህርት ዘመን ለማሳያነት ብንወስድም በክልሉ ከ7.4 ሚሊዮን በላይ ተማሪዎችን መዝግቦ ለማስተማር የታቀደ ቢሆንም ይህ ዘገባ እስከተጠናከረበት ጊዜ ድረስ የተመዘገቡ ተማሪዎች ቁጥር 3.8 ሚሊዮን በላይ አካባቢ መሆናቸውን የክልሉ ትምህርት ቢሮ መረጃ ያመለክታል። በአማራ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ተስፋውናል በክልሉ የተፈጠረው የጸጥታ ችግር በትምህርት ዘርፉ ላይ እያሳደረ ስላለው ተጽዕኖ ሲገልጹ በፖለቲካ ግጭቶች ምክንያት ወደ ኋላ ተመልሰን ማስተካከል የማንችለው ስህተት በህፃናት ላይ እየተፈጸመ ነው ይላሉ። የፖለቲካ ግጭቶች፣ የትኛውም አይነት ግጭቶች በአንድም ይሁን በሌላ መንገድ ሄደው ሄደው በውይይት በድርድር መፈታታቸው የማይቀር ነው። ነገ ይፈታል። ይህ ችግር ይታለፋል። ይህ ችግር ይቀረፋል። ምንም ጥያቄ የለውም። ነገር ግን ከፈታነ በኋላ ወደ ኋላ መልሰን ማስተካከል የማንችለው በትምህርት ላይ ያለው ነው። በነገ ትውልድ እየፈረደ ነው ያለ ነው። ስለዚህ ትምህርት ላይ የሚታዩ ስብራቶች እጅግ የሚያስደነግጡ የሚያንገበግቡ ናቸው። የፖለቲካ ትግል ትናንትም የነበረ ዛሬም ያለ ነገም ሊቀጥል የሚችል ነው። በፖለቲካ ትግል ውስጥም የሀሳብ ልዩነቶች ሊኖሩ ይችላሉ የሚሉት ተስፋውን አለምነ፣ ነገር ግን እነዚህን የሀሳብ ልዩነቶች የምንፈታበት መንገድ የሰለጠነ ሊሆን ይገባል ነው ያሉት። እንታገለታለን ለምንለው ማህበረሰብ ቁሜለታለሁ ለምንለው ማህበረሰብ ከትምህርት ገበታው እንድርቅ እያደረግን የፖለቲካ ትግል አለ ማለት አይቻልም። በትውልድ ላይ ነው እየፈረድ ነው ያለ ነው። የትውልድን እጣ ፈንታ ላይ እየወሰና ያለ ነው። በእኛ አለመግባባት ፖለቲካችን ባለመሰልጠኑ ነው ሕፃናት ከትምህርት ገበታቸው እየራቁ ነው። ምናልባት አሁን ያለውን የፖለቲካ እንቅስቃሴ ስበብ መደርደር ይቻል ይሆናል። ነገር ግን ሕፃናትን ከትምህርት ገበታ ማስቀረት ምን ማለት ነው? በየትኛው መስፈርት ተቀባይነት የለው። ይህ መሆኑም ታዲያ መልሶ የድህነት አዙሪት ውስጥ የሚከት ስለመሆኑም ያነሳሉ። ከዓለም ጋር ልንቆራኝ የምንችለው ከዓለም ጋር ልንገናኝ የምንችለው ችግሮቻችን ልንፈታ የምንችለው እኮ በትምህርት ነው። ስለዚህ በትምህርት ገበታ ዛሬ ትውልዱ ራቀ ማለት ከዓለም እየራቅን ነው፣ ከዓለም ወደ ኋላ እየቀረን ነው። የሚያስቆጨን ድህነት አይደል እንዴ? የሚያስቆጨን ኋላ መቅረታችን አይደል እንዴ? ስለዚህ ከኋላ ቀረነትና ከድህነት ልንላቀቅ የምንችለው ትምህርት ነው። ስለዚህ በትምህርት ላይ ደግሞ አሁን አውዳሚ ተግባር እየፈጸምን ውጤት ልናመጣ አንችልም። በመሆኑም ቆም ብለን ልናስብ ይገባል። ተማሪዎች ወደ ትምህርት ገበታቸው ሊመለሱ ይገባል። ይህን በማድረጉ በኩልም ሁሉም ሊረባረብ እንደሚገባም ተናግረዋል። ይህን በማድረግ በኩል በአማራ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች የጋራ ምክር ቤትም የራሱን አቋም ይዞ እየሰራ ስለመሆኑም ገልጸዋል። የትኛውም ኃይል ምንም አይነት ምክንያት ሳይደረድር ትውልዱ ወደ ትምህርት ገበታው መግባት መቻል አለበት። የፖለቲካ ጥያቄውን በፖለቲካ ጥያቄ መድረክ ያምጣ፣ እንነጋገር፣ እንወያይ፣ ችግሮቻችን እንፍታ። ትውልድ ግን ይማር። ትውልድን አንግደል። በትውልድ የትውልድን ነገ አንቅበር። ፖለቲካዊ ግብን ለማሳካት በሚል ሕፃናት እንዳይማሩ ማድረግ ዓለም አቀፍ ወንጀል ነው። ስለዚህ እኛ በሰላማዊ መንገድ እንታገላለን ካልነ፣ የማህበረሰብን ችግር እንፈታለን ካልነ፣ ለማህበረሰቡ ሌላ ችግር ይዘን መቅረፍ የለብንም እና በአቋም ደረጃ ሁላችንም በተለያየ መንገድ ስንገልጽ ነው የቆየ ነው። የትኛውም የፖለቲካ ኃይል ጥያቄውን በሰላማዊ መንገድ እንዲፈታ የፖለቲካ ፓርቲዎች የጋራ ምክር ቤት አጥብቆ ይመክራል። በአማራ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ተስፋውን አለምነህ መልእክት ነው።